አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። ወድና የተከበራችሁ የቻናሌ ወድ ቤተሰቦች ወይ እንዴት ናችሁ? ደህና ናችሁ ወይ? በኒካሁሉ ሰላም አልሐምዱሊላህ። በያላችሁበት የአላህ ሰላምና ዝነታዊላ ያችላለሁኝ። ለቻናሌ አዲስ የሆናችሁ ላይክና ሰብስክራይብ ር እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮች ላይክ አድርጋችሁ እስከመጨረሻው ተከታተሉ። ለት ጠይቃለሁ። ስለምሰጥኝ ማስተያየት አመሰግናለሁ። እንሻ የዛሬ ደግሞ ከነቢያት ታሪክ ማለት ነው። የነቢዩላህ ላህ ኖሕ አለ ሰላም ታሪካቸው ክፍል አንድ ይሆናል። እንሻ አላ አላህ ስብሓነሁ ከነዚያ ህዝቦች ወደ ቀጥተኛ መንገድ ይመራቸው ዘንድ ኑሕ የተባሉ መልእክተኛን አስነሳ። ንሁም ህዝባቸውን ሰበሰቡና እኔ ለናንተ ታማኝ መልእክተኛ ነኝ፣ አላህንም ፍሩ፣ ታዘዙኝም አሉ። በእርሱም ላይ ምንም ዋጋ ክፍያ አልጠይቃችሁም፣ ዋጋዬ በዓለማት ጌታ ላይ እንጂ በሌላ ላይ አይደለም ብለው ህዝባቸውን ተጣሩ። ይህን ሲሰሙ ህዝብ ይህን ሲሰሙ አስተባበሉት። ምንም ሊያምኑለት አልቻሉም። እንዲያውም ያፌዙበት ጀመር። ኑህ አለይሂ ሰላም ያለመሰልቸት ዘወትር ጥሪም ያደርጉላቸው ነበር። ህዝቦቹ ማፌዝና ማላገጥ በበዛበትም ጊዜ ወገኖቼ ሆይ፣ ምንም መሳሳት የለብኝም፣ ግን እኔ ከዓለማት ጌታ መልእክተኛ ነኝ የጌታዬን መልእክቶች አደርሳችኋለሁ፣ ለእናንተም እመክራችኋለሁ፣ ከዓለም ከአላህም በኩል የምታውቁትን የማታውቁትን አውቃለሁ አላቸው። የኑህ ንግግር የኑህ ዓለይሂ ሰላም ንግግር በሰሙ ጊዜ በጣም በመገረም አንተ ኑህ፣ አንተ እኮ እንደኛው ሰው ነህ፣ እንዴት ነው መልእክተኛ ነኝ የምትለው? በዛ ላይ ጥቂት ተከታዮች አሉ። ሁሉም ግን ድሃና ኮሳሳ በዝቅተኛ የኑሮ ደረጃ ላይ ያሉ ናቸው። ደግሞም በሀብትም ሆነ በክብር ከኛ ጋር አትመጣጠኑም ብለውም አስተባበሉ። ያም አላነስ ብሏቸው እርስ በርስ በሚፈጽሙት የሀውልት አምልኮ እንዲጸኑ ይመካከሩ ጀመር። ኑህ አለይሂ ሰላም የህዝቡ ሁኔታ ተስፋ ቢያስቆርጠውም በመለማመጥ መልኩ አላህን ልትፈሩና ይታዘንላችሁም ዘንድ ከእናንተም ከእናንተው ጎሳ በሆነ ሰው ላይ እንዲያስጠንቅቃችሁ ከጌታችሁ ግሳጼ ቢመጣላችሁ ትደነቃላችሁና እያሉ ሊያግባባቸውም ቢያግባቧቸውም ክህደታቸው ይበልጥ እየጨመረ እንጂ ምንም አይቀንስም ነበር። ምንም እንኳ ኑህ ዐለይሂ ሰላም የህዝቡ ነገር ተስፋ ቢያስቆርጣቸውም ተልኳቸውን በሚገባ መድረስ ላይ ቀጥለዋል። እናም ሁሌ ቀን እና ማታ ህዝባቸውን ስለ አላህ ሲያወሷቸው ህዝባቸው የነቢያቸውን ዳዕዋ ከመስማት ጆሯቸውን መያዝ ጀመሩ። ጆሯቸውን ይዘው መስማት እምቢ ሲሉ ኑህ ዓለይሂ ሰላም በምልክት ይነግሯቸው ነበር። ኑህም በምልክት ሲነግሯቸው ህዝቡ ግን አይናቸውን በልብሳቸው ይሸፍኑ ነበር። ምንም ተስፋ አልቆርጥ ምንም ተስፋ አልቆርጥ ብሎ መቆም መቀመጥ ሲከለክላቸው፣ ደሆች እና ዝቅተኛ ሰዎች ያንተ ተከታይ ሆነው ሳለ እኛም ከነሱ ጋር እንድንከተልህ ተሻለህን? ይልቁንም እኛ እንድንከተልህ ከፈለግህ ከነዚህ ተራ ሰዎች በጎን ከጎንህ አርቃቸው አሉት። ኑህም ዐለይሂ ሰላም እነሱ የሚሰሩትን አላህ ነው የሚያውቀው። ሌላ እኔ ላባርራቸው አልችልም። እንዴትስ ረዳቶቼን አክባሪዎቼን አባርር ትሉኛላችሁ? አክባሪዎቼን አባር ትሉኛላችሁ። ቆይ ባባራቸው እኔን ከአላህ ማን ያድነኛል አታስተውልምን? ብሎ ጠንከር ጠንከር አለባቸው። ኑህ አለይሂ ሰላም መልካም ነብይ ነበሩ። ሀብታም፣ ደሃ፣ ደካማ፣ ጠንካራ፣ ትልቅ ትንሽ ሳይሉ ለሁሉም ክብር የተ ለሁሉም በክብር የተላኩትን ዳእዋ አደረሱ። ምንም እንኳ ለዘጠኝ መቶ አምሳ ዓመታት ዳእዋ ቢያደርጉም ዳእዋቸው ከሰማንያ በላይ ሰው ሊቀበላቸው ባለመቻሉ ሁኔታው ከአቅማቸው በላይ መሆኑን ለጌታቸው ስሞታ ለማቅረብ ተገደዱ። እንዲህም ሲሉ ለአላህ ተናገሩ። ጌታዬ፣ ህዝቦቼ እኮ አስተባበሉኝ። በእኔ በእርሱም መካከል በእኔና በእነርሱም መካከል ተገቢ ፍቃድ ፍርድን ፍረድ፣ አድነኝም፣ ከእኔ ጋር ያሉትንም ምዕመናት አድን። ከነዚህ በኋላ ከዚህ በኋላ የኑህ አለይሂ ሰላም የደአዋ ጥሪዛቻ አዘል መሆን ጀመራ እነሱም ለኑህ አለይሂ ሰላም ዛቻ ግድ አልነበራቸውም። ይልቁንም የምትዝትበትን አምጣ እውነተኛ ከሆንክ እያሉ ሲሳለቁበት ጀመር ሲሳለቁበት ጀመር ኑህ አለይሂ ሰላም ይህ እኮ በእኔ ቁጥጥር ውስጥ አይደለም፣ ያ የአላህ ስልጣን ነው ይላቸዋል። አሁን በመ ነገሩ አሁን ነገሩ መቋጫው ተቀርቧል። አላህም አስፈሪ ዋሒይ እንዲህ ሲል ወደ ኑህ አወረደ ህዝቦችህ በእርግጥ ካመኑት በስተቀር ወደፊት ከአሁን በኋላ አያምኑም ይሰሩትም በነበሩት ክህደት አትዘን። በመቀጠልም አላህ ስብሓነ ወተዓላ ኑህን ዐለይሂ ሰላም የዘንባባ ችግኝ እንዲተክል አዘዘው ያ ያቺ ዛፍ ለማፍራት ስታበቃ ስትበቃ አላህ ቅጣትም ከነዚህ ህዝቦች ላይ እንዲፈጽም ቃል ገባለት። የአላህም የተለምዶ እዝነቱ የታወቀ ነው። ትልልቅ ሰዎች ባጠፉት ህፃናትን አይቀጣምና፣ ህፃናት የቅጣቱ ሰለባ የቅጣቱ ሰለባ እንዳይሆኑ ቅጣቱ ከመፈጸሙ ከአርባ ዓመታት በፊት የሴቶችን ማህፀን ፅንስ መሸከም እንዳይችል አደረገው። ለአርባ ዓመት ያህል ምንም አይነት ህፃን ሳይወለድ ቀረ። በዚህ ዘመን ኑህ ዐለይሂ ሰላም የታዘዘውን ዛፍ እንክብካቤ ሲያደርግ እነዚህ ዓመፀኛ ህዝቦች እንዲህ በማለት ይሳለቁበት ነበር። አንተ ኑህ ነቢይ ነኝ እያልክ ዘራፍ ብለህ አላዋጣ ሲልህ ወደ ግብርና ገባህ እንዴ? ድንጋይም ይወረወሩባቸው ነበር። የተተከለው ዛፍ አምሳ ዓመት ሲሞላው አላህም ለኑህ አለይሂ ሰላም ዋሕይ በማውረድ ዛፎቹን እንዲቆርጣቸው አዘዛቸው። ኑህም አለይሂ ሰላም ዛፎቹን ከቆረጠ በኋላ አላህም ትልቅ መርከብ እንዲሰራ አዘዘው። ጅብሪልም መርከቡን እንዴት እንዲሰራ ሊያሳየው ከሰባት ሰማይ ወረደ። አላህም እንዲህ ሲል ዋሂ አወረደ። የመርከቧ ርዝመት አንድ ሺህ ሁለት መቶ ክንድ፣ የጎን ስፋት ስምንት መቶ ክንድ፣ ከፍታ ደግሞ ሰማኒያ ክንድ የሆነች መርከብ ሰራ። በተንጣለለ አሸዋማ እና በረሃማ ቦታ ላይ ኑህ መርከቧን መስራት ጀመሩ። ሕዝቦቹም በአጠገቡ ሲያልፉ አንተ ኑህ ከነቢይነት አናጺነት ይሻላል ብለህ ነው እያሉ ያፌዙበታል። ከፊሎቹ ደግሞ አንተ ኑህ መርከብ እኮ ለባህር ነው የሚሰራው፣ አንተ እልም ያለ በረሃ ላይ ትሰራለህ እንዴ ይሏቸዋል። ኑህም ኑህም ስራ ኑህም ለስለስ ባለ አንደበት ዛሬ በእኛ ላይ ብትሳለቁብን ነገ እኛ በእናንተ ላይ እንሳለቅባችኋለን ይሏቸው ነበር። የመርከቧ ስራ ከተጠናቀቀ በኋላ አላህ ኑህን ያመኑትን ሁሉ መርከቧ ላይ እንዲጭን እና ከእያንዳንዱ እንስሳት እና የዱር አራዊት አንድ ወንድ አንድ ሴት በመርከቧ እንዲጭን አዘዘ። የእምነቱን ያመኑትም ቁጥር ሰማንያ ብቻ ነበሩ። ለኑህ አለይሂ ሰላም ሁለት ሚስቶች ነበሩት። አንደኛዋ ሙስሊም ስትሆን፣ ሁለተኛዋ አመፀኛ ከሃዲ ካፊር ናት። እሱን እሱም ሙስሊሟን መርከብ ላይ ጫናት። መርከቧ ውስጥ ሁሉም ቦታውን ከያዘ በኋላ ፀሐይ ብርሃኗን ተነጠቀች። ምድር አስፈሪ ጽልመት ተዋጠች በአስፈሪ ጽልመት ተዋጠች። ሰማይ ዶፍ ዝናብን ማንቧቧት ጀመረ። በከርስ ምድርም ታውቆ የነ ታምቆ የነበረው ውሃ ምድሪቱን እየሰነጠቀ ለጉድ መፍለቅ ጀመረ። ውድና የተከበራችሁ ቻናል ቤተሰቦች በክፍል ሁለት እስከምንገናኝ በያላችሁበት ሰላም ሁኑልኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።